ሰላም ጤና ይስጥልኝ፣ ሀገሬ ልጆች እንደምን አደራችሁ። ከላይ እንትን ቤ ጸጉር ያርበኛው በላይ ዘለቀ መስያለሁ። ባለፈው አንዷ ግማሽ ሌትር ወተት እየጠጣሽ ቡና ትያለሽ ይብልሻል። ይሄ ትንሽ እየወተት ነው ግን የወተት እንደ ክሬም እንደ አረፋ ስለሚያረገው ነው እንጂ ግማሽ ሌትር ስለሆነ አይደለም። ግማሽ ሌትር ቢሆን ኖሮ ከኩባያም በላይ ነው፣ አይደለ? ግማሽ ሌትር እና በዛው ላስረዳሽ ብዬ ነው። ዛሬ ይሄ መልዕክቴ ሀገር ቤት ላላችሁ እህትና ወንድሞቼ፣ እንዲሁም በውጭ ሀገር ላላችሁ ለአንዳንድ ሰዎች ነው ይሄ መልዕክቴ። ገና እኩል አልተኳኳልኩም። አይ እኔ ጭር ብላለህ ምን ሆነሽ ነው እንዳትሉ፣ ወደ ስራ ልሄድ ነው። በጣም ጠዋት ነው፣ ቅዳሜ ነው። አንዳንድ ሰዎች ምን አለብን እንረዳዳ። ትንሽ ናት እኮ ምናምን በቃ እንዴት ብዬ ልንገራችሁ፣ ለተቀማጭ ሰማይ ቅርብ ነው ይባላል። በተለይ ሀገር ቤት ያላችሁ እህትና ወንድሞች ከእናትና አባት ውጭ አሉ። አንዳንድ አጋሰስ እናትና አባት ጌታዬ መድኃኒት ኢየሱስ ክርስቶስ ሆይ በቃ አላየሁም፣ አልሰማሁም። ጻርኩስ መንፈስ እኔ በዚህ በኩል አባቴን በጣም ነው የማመሰግነው። አንድ ቀን እንደሰው ስበብ ፈልጎ እኔን ገንዘብ ለመቀበል በኢየሱስ ክርስቶስ ፈልጌ ብሰጠው እንኳን የሚቀበል አይነት አባት አይደለም። ሳላመሰግነው አላልፍም። እድሜና ጤና ይስጥልኝ። ግን እህትና ወንድሞች እንዲሁም ደግሞ በየቤቱ ያላችሁ አንዳንድ የአባትና የእናትነት ባህሪ የሌላችሁ እናትና አባቶች ውጭ ሀገር ገንዘብ የምናገኘው እንደዚህ ከእንቅልፋችን ተጣልተን በጠዋት ተነስተን እንቁላል ፍርፍር እንጀራ ፍርፍር በልተን ሳይሆን፣ እንደዚህ ብራውን ዳቦ በፍሬሽ ቺዝ በሆነ ነገር ቲማቲም፣ ቃሪያ፣ ሰላጣ እንዲችጥፍ አድርገን ይችን ንክስ ንክስ ንክስ አድርገን ቡናችንን ጠጥተ አድርገን ነው ሄደን ፉል ታይም ስራ ሰርተን የምናመጣው በጣም ለፍተን። እናንተ ግን አገር ቤት ተቀምጣችሁ መስዋዕት መክፈል አትፈልጉም። ለምሳሌ ከባንክ ተበድራችሁ በወለድ ከባንክ ተበድራችሁ፣ ሰርታችሁ ከመክፈል ይልቅ ወለድ የሌለው ገንዘብ ወንድምህን አምጣ፣ እህትሽን አምጪ ብትይ ነው የሚቀላችሁ። ለምንድን ነው ወለድ ማከፍሉት? ውጭ ሃገር ያለው ዲያስፖራ እኮ መኪና ሲገዛ በወለድ በክሬዲት ነው። ቤት ቢገዛ በወለድ በክሬዲት ነው። ለምሳሌ አንድ ሰው ቤት ገዝቶ 2000 ዶላር በየወሩ ለባንክ ቢከፍል በትንሹ በየወሩ የሚከፍለው 400 እና 500 ዶላር ምናልባትም ወለዱ ነው። አምስቱ ነው ዋና ወዳጅ እየተከፈለ ያለው እንጂ አምስቱ ወለዱ ነው። ገብቷችኋል። እንዳገሩ ሁኔታ ደግሞ ይለያያል። አይገፋም ስትሄዱ። ለዛ እኮ ነው ዕዳ የቤት ዕዳ 20 ዓመት፣ 15 ዓመት፣ 25 ዓመት፣ 30 ዓመት የሚፈጀው ወለዱ አይገፋም፣ ፈቀቅ አይልም። ኢትዮጵያ ግን በወለድ ቤት መግዛት አትፈልጉም። በወለድ መንቀሳቀስ አትፈልጉም። በነፃ ሰውን ስጠኝ እቁብ ሲወጣልኝ እሰጥሃለሁ ምናምን ምናምን፣ እንደዚህ ብሎ እንደዚህ ብሎ ብላችሁ የሰው ላብ ትወስዳላችሁ፣ አትመልሱም። እናንተም አያልፍላችሁም። የባሰ ተከሳሰራላችሁ። ያበደረኝ ሰው እያየኝ ያላየኝ ስትሉ፣ በዛ ላይ ደግሞ ያበዳሪያችሁን ስም በየመንደሩ ስታጠፉ፣ በረከታችሁ ይጠፋል። የኢትዮጵያ ሕዝብ እንዲያልፍልህ ከፈለክ መበደር፣ መበዳደር እና መርዳት፣ መረዳዳት የሚባለውን ነገር ብታቆም ይሻልሃል ብዬ አስባለሁ። ለዛ ነው ኢትዮጵያ ያላለፈልን። እውነቴን ነው የምላችሁ። ቁጭ ብዬ ሳዩ ኢትዮጵያ ለምን አላለፈላትም? ለምን ድሃ ሆንን? ኢትዮጵያ አይደለችም እንደ አፍሪካ ለምንድን ነው ድሃ ደሃ ይሆን ነው ብዬ ሳስብ አንደኛው በጣም ምቀኞች ነን። በወንድሙ ደስታ እኔ ላንቺ ደስ ብሎኛል፣ እኔ ላንተ ደስ ብሎኛል፣ የኔ ወንድም ስለሆንክ፣ የኔ ዘር ስለሆንክ፣ የአንተ ህት ስለሆንክ በጣም ኮራው ከማለት ይልቅ አባቱ ለራሱ ነው ቢኖረው ለኔ ምን አባቱ አርጎልኛል ኖረዋል ኖረው ለራሱ ነው እኔ ጋር ባለፈው ቤት ምርቃት ሲባል ምን ይቆራጥ ነው እኔ ደሃ ኩሩ ነኝ በድህነት ይኮራል ወይ ታባቱ ጠርቶኝ ራሱ አልሄድኩለትም ነው የምንለው በሰው ደስታ አንደሰትም ብራውዳ እንዳረግ የሷ መኖር የሱ መኖር ለኔ ኩራት ነው። ጎዳና የሚተዳደር እራሱን የጣለ የሰከረ በየሜዳው በየሰፈሩ የሚረብሽ ፖሊስ፣ ማንም አላፊ አግዳሚ የሚደበድበው ሳይሆን ራሱን የጠበቀ ንጹህ ወንድም፣ ራሷን የጠበቀ ንጹህ እህት፣ ጎበዛለችኝ ብለን አንኮራባት። ምን አባቷ አድርጋልኛለች። በተለይ አንድ ነገር ልንገራችሁ። በተለይ በተለይ ሰው ከወለደ በኋላ እርዳኛ አይባልም። ከና አባባሉ እንኳን ሳትወልድ ወልድ ብላ ነው የሚለው አይደለም ሰው እንኳን ሊያበድር እንደ አባቶቻችን ነው እንደ እንደፈለገ ይበላ ይጠጣ ይጨፍር የነበረውን እንኳን የሚቆጠበው የሰው ልጅ ሲወልድ ነው። ሳትወልድ ብላ ነው። ሳትወልድ ጨፍር፣ ሳትወልድ ቅበጥ፣ ዝለል፣ ቦርቅ፣ ጨፍር፣ በቃ ጊዜ አሳልፍ ከወለድክ በኋላ ደግሞ ወደዚች ምድር ላይ ሌላ ሌላ እህል እህል ምግብ ምግብ ብዙ ነገር የሚያስፈልገው በቃ ትቶ የማይሄድ ያንተ የሆነ ውድቀቱም እድገቱም ያንተ የሆነ ወደዚች ምድር ነብስ አምጥታል። በተለይ የወለደ ሰው አበድረኝ፣ ምን አለ ቢረዳኝ፣ ያገባች የወለደች ያገባ የወለደ እህትና ወንድም ቢረዳኝ ባግዘኝ አይባልም፣ ነውር ነው። ታራው የኢትዮጵያ ሕዝብ ለማለት ፈልጌ እና እንደዚህ ሄደ ነው ብር የምናመጣው። ክብር ሰርተው ለሚያመጡ እጆች ልቦና ቁጭ ብለው ምን አርጎልኛል ምን አለ እንዲህ ቢያደርግልኝ። እኔ እ እሷኮ እህቴ ናት ማለት በጣም ይከብደኛል። እኔ እ አንዳንዴ የሳስበው የእሷ እህትነት ለሚሉ ልቦና፣ ክብር ለሚሰሩ እጆች አመሰግናለሁ።